ውድ የፊደል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝዝዝት ይበልልኝ። ዛሬ ደግሞ በጣም በጣም በጣም በጣም መቶ ፐርሰንት በሚባል ሁኔታ ውጤታማ የሆነና በደንብ ፊታችሁ ላይ ለውጥ የምታዩበት ለየትኛውም አይነት ቆዳ የሚሆን በቤታችን የምናገኘው ሁለት ነገሮች በቀላሉ ፊታችንን ፏ ማድረግ ማሳመርና ማስዋብ ግዴታ የአስር ሺ ብር ወይ የአንድ ሺ ብር ወይ የሁለት ሺ ብር ወይ የአምስት መቶ ብር ክሬም መጠቀም አይጠበቅብንም። በቤታችን ፏ የምንልበት የእርጎና የወተት ማስክ ነው። እርጎውንና ወተቱን በረዶ ቤት ታደርጉትና በረዶ ከሰራ በኋላ በሳምንት ሶስቴ እንደዚህ አርጋችሁ ማሳጅ ታደርጉታላችሁ። በጣም በጣም በጣም ዘርፈ ብዙ ጥቅም አለው። አንድ በረዶ መሆኑ ብቻ ፊታችን ላይ የሚወጣውን መስመርና ያለ ጊዜ መሸብሸብ እንዲሁም የፊታችን ላይ የሚኖረው አንዳንዴ ስንነሳ የሚኖረውን እብጠት እሱን በሚገባ ይከላከልልናል። ወተትና እርጎው ደግሞ እርጎ እንደሚታወቀው ለፊት በጣም ጥቅም ካላቸው ነገሮች አንዱ ሲሆን አጠራርጌ ልንገራችሁ፣ ፊታችን ላይ እርጥብ እንዲሆን ወይንም ፊታችን ሞይስቸራይዘር እንደ ሞይስቸራይዘርነት እንዲያገለግልልን እንዲሰጠው ይጠቅመናል። ሁለተኛ ፊታችን ብሩህና የሚያምር በቃ ፍክት ያለ ቆዳ እንዲኖረን ይረዳናል። ቤተሰቦች ሲቀጥል ብጉር የሚወጣባችሁ ሲቀጥል ፊታችሁ ላይ የብጉር ጥቁር ነጠብጣብና አንዳንድ ጊዜ ፊታችን ላይ መስመር ይወጣል። ያለ ጊዜው ማርጀት፣ ያለ ጊዜው መሸብሸብ፣ ያለ ጊዜው መጎዳት ሲመጣ እሱን እሱን ይከላከልልናል። እንደ ሞይስቸራይዘርነት በጣም በወሳኝነት ደረጃ ፊታችንን ፍክት የማድረግ አቅሙ ፊታችን ላይ ያሉ ጥቋቁር ነጠብጣቦችን ፊታችንን የሆነ ታይት ያደርገዋል። ፊታችን ይሄ ሽብሽብ ያለጊዜው ጉድት እንዳይል በቃ ፊታችን ሁሌም ፍሬሽና ፊታችንን በደንብ ታይት ያደርግልናል። ሶ በዛ ላይ ፊታችንን በጣም በጣም ከሚረዳው ነገር ይሄ በፀሐይ የተጎዳውን ቆዳችንን በደንብ በደንብ በደንብ ይታደገዋል። ኦር በደንብ ትሪት ያደርገዋል። ሁለተኛ ብጉር የሚወጣባችሁ በተለይ ይሄ የባክቴሪያ ኬዝ ከሆነ ባክቴሪያን የመግደል አቅም ስላለው በደንብ ይሄ በባክቴሪያ የሚመጡ ብጉሮችን በጣም ይከላከላል። ሲቀጥል፣ ብዙ ጊዜ በረዶ ስንጠቀም ለምንድን ነው ፊታችን ቆንጆ የሚሆነው? ምን ያደርግልናል? ብለድ ሰርኩሌሽናችንን ወይም ፊታችን ላይ ያለውን የደም ዝውውር በሚገባ አክት ኤፌክቲቭ ስለሚያደርገው ፊታችን ጤናማና ፍሬሽ ሞር ግሎ እንዲሆን ያደርግልናል። ብዙ ጊዜ ብዙዎቻችን ላይ የሚስተዋለው ፊታችን የማበጥ ንፍቴ ማለት ባህሪ ይኖረዋል። እሱንም ፊታችን እንዲረጋጋ በጣም በጣም በጣም በጣም ይረዳናል። ስለዚህ ማክሲመም ከአስር እስከ አስራ አምስት ደቂቃ ፊታችሁን ትቀቡት እና ከአስራ አምስት ደቂቃ በኋላ በለብ ባለ ውሀ ትታጠቡታላችሁ። ሁልጊዜ እናገራለሁ ፊታችሁን በሙቅ ውሀ እንዳትታጠቡ። አንዳንድ ማስኮችን ስትጠቀሙ ይሄንን ለብ ባለ ውሀ ታጠቡ ስላችሁ ለብ ባለ ውሀ እንጂ ፊታችሁን ምን ጊዜም በቀዝቃዛ ውሀ የምትታጠቡ ከሆነ ፊታችን ሁልጊዜም ጤናማ፣ ውብ ወጣ የወጣት ፊት ይኖረናል። ሶ ብዙ ጊዜ በረዶ መጠቀም ወይንም ጀንትል ማሳጅ ደስ ማለት። ጀንትል ስላችሁ በአማርኛ ቀለል አድርጎ ማሳጅ ማድረግ ይሄ ተጭኖ ምናምን ሳይሆን ቀለል ያለ ማሳጅ፣ ጀንትል የሆነ ማሳጅ ፊታችሁን ብታደርጉት በደንብ ብለድ ሰርኩሌሽናችሁን በጣም ሐሪፍ ያደርገዋል። ሶ ከእርጎ የምናገኛቸው ጥቅሞች በጣም ዘርፈ ብዙ ስለሆኑ ልትጠቀሙት የሚገባ ለየትኛውም አይነት ቆዳ የሚሆን ስለሆነ ፊታችሁን የእርጎ እና እኔ ወተትም ጨምሬበታለሁ ወተትም የራሱ ሆነ ጥቅሞች ስላለ እንደዚህ አድርጋችሁ ትቀቡታላችሁ ከደረቀ በኋላ አስር አስራ አምስት ደቂቃ ይደርቃል ለብ ባለ ውሀ ትታጠቡታላችሁ ከዛ በኋላ የፈለጋችሁትን መጠቀም ትችላላችሁ ቪታሚን ሲ ሞይስቸራይዘር የፈለጋችሁትን የራሳችሁን ሮቲን መጠቀም ትችላላችሁ ላይክና ሼር ማድረጋችሁ እንደምታዩት ይኸው ደርቋል ሶታ ጥቤ ፏብያለሁ ተጠቀሙ ላይክና ሼር እንዳይረሳ ፊደልዬ ነች።